ማሻላ ተባረከላ አጂና እየሰራ ነው። አሰላሙ አለይኩም ወራሕመቱ ወበረካቱ ውድ ቤተሰቦቼ፣ የስጎ ሰርቻለሁ ማለት ነው። ቪዛ ልሰራ ማለት ነው። ማሻላ ተባረከላ ኢጃዛ ቤት ፏፈን ተረች ብለናል። በያ አይነት ነው የሰራ ነው እያቸው አልተመቸኝም፣ ማለት ስሰራ ለመቅረጽ አልተመቸኝም እና ዱና ትሰርተናል ለዛር ነው እንዴም ይባላል እሱ ስሙን አላውቀውም። እና ደግሞ ያው እንደ ሀገራችን ደሞ ሳምቡሳ በ በምስር በድፍን ምስር ማለት ነው። በጅቡና ሰርተናል። ሳምቡሳ በጅቡና ሳምቡሳ በድፍን ምስር። ከእንደገና ደግሞ ለአህማ ስጋ ጠፈሽ ጠፈሽ በጣም በጣም በጣም ነው የሚያደብረው ማለት ነው። ፈቶሽ ሰርተናል። የሌለ የለም፣ በቃ ምኑ ምን ብሎ ልቁጠርላችሁ? ዶናት ራሱ በአይነቱ ነው ያለው እና ማሻላ ተባረከላ። በጣም ደስ ሲል ነበር። ረመዳን ሙባረክ። አላ ስብሓን ወታላ ጾም ከተጠቀሙ ያድርገን ኢንሻአላህ ቢዝኒላህ፣ ባመት አመት ያድርሰን ኢንሻአላህ። ዱዓ አድርጉ። አላ ስብሓን ወታላ ቤተሰቦቻችንም ይጠብቅልን እኛም ይጠብቅላቸው ማለት ነው። እኛ ቤትም ይሄን ይመስል ነበረ። ማሻላ በጣም ነው ደስ የሚለው ወላሂ፣ ውሃ ፈንታረሽ ብለን ነው ያሳለፍነው። በጣም ደስ ይላል ነበር። እናንተም ሰርታችሁ ሞክሩት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱህ ላስተን እንዴት ነው እናንተ ጋር ረመዳን? እኛ ጋ አልሐምዱላ ረብል አለሚን የውላችሁ እንደ ቅልድ የሄደ ነው። በጣም ነበረ ደስ የሚለው። ስብሐናላ አላ ስኑታ ጽ በተጠቀሙ ያድርገን፣ ሙራ ለማድረግም ያብቃን። ሙራ ላይ ያደረጋችሁ ሙራ ለማድረግ ያብቃችሁ። እኛ አልহামዱሊላህ ያ እዛው ሳውዲ ስላለ እናደርጋለን ግን ስብሐንአላህ ስንት የሚመኝ ሰው አለ አላህ Subhanahu Ta'ala ይስጣቹ ኢንሻአላህ ይወፍቃቹ ኒማውን ይስጠን ኢንሻአላህ በራህመቱ በዚህ በራ መዳን ጾም መክተት ተቀማ አላህ ያድርገን ያ ረባና አለሚ ኢንሻአላህ ቢዝንላ በርቱን በርታ ማለት ነው ሰላም አለኩም ወራህመቱላሂ ወበረካቱ